ሰላም ጤና ይስጥልን፣ ክቡራን ዩቲ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አንዳንድ እውነታዎች ከጅቡቲ ተነስታ ባሕር ዳር ለመድረስ ለወራት በጉዞ ላይ ስላለችው ጣና ነሽ ሁለት ከጅቡቲ ወደብ ተነስታ የየብስ ጉዞ ከጀመረች ከሁለት ወር በላይ ያስቆጠረችው ጣና ነሽ ሁለት ጀልባ ከአንድ ወር በኋላ ባሕር ዳር ከተማ ትደርሳለች ተብሎ እንደሚጠበቅ የኢትዮጵያ የባሕር ትራንስፖርት እና ሎጂስቲክስ ገለጸ። በተቋሙ የኮሚዩኒኬሽን ዳይሬክተር የሆኑት አቶ ደምሰው በንቲ ለቢቢሲ እንደገለጹት ጀልባዋ ከጅቡቲ ወደብ የተነሳችው መጋቢት 30 2017 ዓም ሲሆን ሰኔ 13 2017 ዓም አዲስ አበባ ከተማ ደርሳለች። ለሀገር ውስጥ የውሃ ትራንስፖርት እንድታገለግል የተሰራችው ጣና ነሽ ሁለትና ሌላ መለስተኛ ዕቃ ጫኝ ጀልባ ከቻይና ተነስተው ጂቡቲ ዶራሌህ ወደብ መድረሳቸው የተገለጸው ባለፈው ዓመት መጋቢት 23 ነበር። ከወራት በኋላ አዲስ አበባ ከተማ የደረሰችው ጣናነሽ ነሽ ሁለት ከ አምስት መቶ በላይ ኪሎ ሜትሮችን አቆራርጣ ጣና ሐይቅ በሚገኝበት ባሕር ዳር ከተማ ለመድረስ አንድ ወር ገደማ ይወስድባታል ተብሎም ይጠበቃል ይህም መንገድ ላይ በሚያጋጥሙ ሁኔታዎች የሚወሰን ይሆናል ጣና ነሽ ሁለት ጀልባ አንድ መቶ አንድ መቶ ሀምሳ ሜትር ሜትሪክ ቶን ክብደት እና ሰላሳ ስምንት ሜትር ርዝመት ያላት ሲሆን አንድ መቶ ሰማንያ ስምንት ሰዎችን የመያዝ አቅም እንዳላትም ተገልጿል ጀልባዋ ጣና ሐይቅ ከደረሰች በኋላም በኢትዮጵያ በስፋቱ ትልቅ በሆነው ጣና ሐይቅ ላይ ለጎብኚዎች እና ለነዋሪዎች የትራንስፖርት አገልግሎት ትሰጣለች ተብሎ ይጠበቃል። በኢትዮጵያ የመጀመሪያዋ ትልቅ እና ዘመናዊ ጀልባ እንደሆነች የተነገረው ጣና ነሽ ሁለት በደረሰችባቸው ከተሞች አቀባበል ሲያደርጉላት የሚያሳዩ ተንቀሳቃሽ ምስሎችም ተጋርተዋል። ሆኖም ያ ጉዞ ማልጋ ባልጋ አይደለም። ጉዞ ማልጋ ባልጋ አይደለም። በአውራ ጎዳናዎች ላይ በተዘረጉ የኤሌክትሪክ መስመሮች፣ በጠባብ መዞሪያዎች እንዲሁም በድልድዮች ስትፈተን ታይታለች። ጀልባዋ በየብስ ጉዞ ላይ ረጅም ጊዜ ማሳለፏ በበርካቶች ዘንድ ጥያቄዎችን አስነስተዋል። በዚህ ዘመን እንዴት ሌላ አማራጭ አይኖርም፣ እንዴት የጀልባ መገጣጠሚያ ተቋም አይኖርም ሲሉ የተቹም አሉ። ጀልባዋን ለማሳለፍ በሚደረጉ ጥረቶች ምክንያት በርካታ መሰረተ ልማቶች ላይ ጉዳት በመድረሱም ነዋሪዎች መብራትና ውሃ ጨምሮ ከተለያዩ አገልግሎቶች መስተጓጉላቸውም ሲገልጹም ነበር። የባህር በር የሌላቸው ሀገራት በሀገር ውስጥ ለውሃ ትራንስፖርት የሚያገለግሉና በኮንቲነር ውስጥ የሆነው መጓጓዝ የሚችሉ ታላላቅ ጀልባዎችን በከባድ ተሽከርካሪዎች ላይ በባቡር ያጓጉዛሉ። ባለፈው ዓመት ምስራቅ አፍሪካዊት ሀገር ኡጋንዳ ኬንያ ሞምባስ ወደብ የደረሰውን አነስተኛ መርከብ በከባድ ተሽከርካሪ ያጓጓዘ ሲሆን ኡጋንዳ ድንበር ለመድረስም በወሰደባት ጊዜ ትችቶችን አስተናግዳ ነበረ። አቶ ደምሰው ጀልባዋ ግዙፍ ከመሆኗ ጋር ተያይዞ ጉዞውን በጥንቃቄ ማድረግ ስለሚያስፈልግ እንዲሁም በየቦታው በድልድዮች ምክንያት በሚገጥማት እንቅፋት ተቀያየሪ መንገዶች ለማመቻቸት መንገድ ለመጥረግ እና የኤሌክትሪክ መስመሮችን ለማንሳት በሚደረገው ሂደት ምክንያት ጉዞ መጓተቱን ገልጸዋል። በአፋር ክልል የነበራት ጉዞ ሜዳማ በሆነው መልክዐ ምድር ምክንያት ጥሩ እንደነበር የጠቀሱት ዳይሬክተሩ፣ ሆኖም ጥንቃቄ ስለሚያስፈልግ በቀን ውስጥ በጣም ውስን ርቀት ስትጓዝ ነበር ብለዋል። እንደ ዳይሬክተሩ ከሆነ ጣና ነሽ ሁለትን በሌላ የትራንስፖርት አማራጭ ለማጓጓዝም ሆነ ሀገር ውስጥ ለመገጣጠም የሚያስችሉ አማራጮች የሉም። የጀልባ መገጣጠሚያ ፋብሪካም ሆነ ማዕከል የለም። በጀልባ ግንባታ ላይ የተሰማሩ በቂ ባለሙያዎችም የሉም ያሉት አቶ ደምሰው ለረጅም ጊዜ ሰፊ ጥናት ከተደረገ በኋላ በከባድ ተሽከርካሪዎች ተጭና እንድትጓጓዝ መወሰኑ አስረድተዋል። ይህ ብቻ ሳይሆን የጀልባዋ ዘመናዊ መሆኑም ነገሩን ውስብስብ እንዳደረገው ገልጸዋል። የኤሌክትሪክ ስርዓቷ እና የውሃ መስመር አሰራሯ በጣም ውስብስብ ስለሆነ የብዙ አካላትን ጥምርታ የሚፈልግ በመሆኑ ሌሎች አማራጮች መጠቀም አልቻልንም ብለዋል። የጣና ነሽ ሁለት ጉዞ በከፍተኛ የሀገሪቱ አመራሮች በሚመራ ኮሚቴ ክትትል የሚደረግላት ሲሆን ደህንነቷን ለመጠበቅ በጸጥታ ኃይሎችም ትታጀባለች። የፌዴራል ፖሊስ እና የመከላከያ አባላት ጨምሮ የጸጥታ ኃይሎች የትራፊክ ፖሊሶች ና የኤሌክትሪክ ባለሙያዎች ከእርሷ የቀደሙ በጉዞ ላይ ያሉ ሊያጋጥሙ የሚችሉ እንቅፋቶችንም ያስወግዳሉ። በተለያዩ ሁኔታ የተለያዩ አደጋ ያጋጥማታል ብለን አናስብም። ለሀገራችን የመጀመሪያ የሆነችው ዘመናዊ ጀልባ ናት። የትኛውም ዜጋ እንደሚጓጓ ሁሉ የስራ ኃላፊዎች በብርታት እየሰሩ ነው ብለዋል ዳይሬክተሩ አቶ ደምሰው። ጣና ነሽ ሁለት ስንት እንደወጣባት ከመግለጥ ቢቆጠቡም ገዥን ጨምሮ ለማጓጓዝ እና ሌሎች ወጪዎች ከፍተኛ መጠን ያለው ገንዘብ እንደሚያወጣም ይታመናል። ከጅቡቲ ወደብ ተነስታ ባሕር ዳር እስከምትደርስም የጉዞ ደህንነት ዋስትናው ጉዳይም ከአጓጓዥ ድርጅቱ ጋር በተግባባው ውል ውስጥ መካተቱንም ዳይሬክተሩ ጠቁመዋል። ጣና ነሽ ሁለት በጣና ሐይቅ ላይ ለጉብኚዎች፣ በደሴቶች ለሚኖሩ የአካባቢ ነዋሪዎችም የባህር ትራንስፖርት አገልግሎት በመስጠት በቱሪዝም ላይ ከፍተኛ አስተዋጽኦ ታደርጋለች ተብሎም ይታመናል። ጣና ሐይቅ በውስጡ ሰላሳ ሰባት ደሴቶች የያዘ ሲሆን አስራ አምስት ሺህ በላይ ሰዎች እንደሚኖሩበትም ይገመታል። በደሴቶች ውስጥ ገዳማት እንዲሁም የተለያዩ ተፈጥሯዊና ታሪካዊ ቱሪስት መስህቦችም ይገኛሉ። እስካሁን በሐይቁ ላይ የትራንስፖርት አገልግሎት እየሰጠች ያለችው ለሰው ለእንስሳትና ለዕቃ ማጓጓዣ የምታገለግለው እድሜ የጠጋቧ ጣና ነሽ አንድ ጀልባ ናት። ጀልባዋ ጣሊያኖች ኢትዮጵያን በወረሩበት ወቅት ካስገቧቸውና በኋላም ጥለዋቸው ከወጡ ሶስት ጀልባዎች መካከል አንዷ እንደሆነችም ይነገራል። አቶ ደምሰው እንዳሉትም አሁን በጉዞ ላይ ያለችው ግዙፍ ጀልባ ጣናነሽ ሁለት የሚል ስያሜ ያገኘችው በሐይቁ ላይ እያገለገለች ካለችው ጣናነሽ ጀልባ ቀጥሎ አገልግሎት የምትሰጥ ሁለተኛ ጀልባ በመሆኗ ነው። በቀጣይም እንደ ታላቅ ሕዳሴ ግድብ አባይና ባሮ ባሉ ለውሃ ትራንስፖርት አመች በሆኑ ቦታዎች ላይ የጀልባ ትራንስፖርት ለማዘመንና ለማሳደግ በተመታቀዱን ዳይሬክተሩ ጨምረው ገልጸዋል። ሰላም ጤና ስጥልን። ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታት፣ አመሰግናለሁ። በአሜሪካ የሚገኝ ዓለም አቀፍ ኩባንያ በኢትዮጵያ ሆተል ለመገንባት የሚያስችል ስምምነት ተፈራረመ። የኢትዮጵያ ኢንቨስትመንት ሆልዲንግ ከአሜሪካው ኢንተርናሽናል ፋይናንስ ፓርትነርስ ከተሰኙ ዓለም አቀፍ ኩባንያ ሆቴል ለመገንባት የሚያስችል ስምምነት ተፈራረመ። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ዳይሬክተር ብሩክ ታዬ ፕሬዚዳንት ታዬ አጽቀሥላሴ በምትገኝ የቢዝነስ ፎርም ላይ የ250 ሚሊዮን ዶላር የመግቢያ ስምምነት ከአሜሪካ ኢንተርናሽናል ፋይናንስ ፓርትነርስ ኩባንያ ጋር ተፈራርመዋል። ስምምነቱ በሆቴል ኢንዱስትሪው ዘርፍ ኢትዮጵያ የምታቀርበውን አገልግሎት ከፍ እንደሚያደርገውም ተገልጿል። ኢትዮጵያ አፍሪካ ውስጥ ከሚገኙ ሀገሮች በፍጥነት እያደገ የሚገኝ ኢኮኖሚ ያላት መሆኗን በፎርሙ ላይ ንግግር ያደረጉት ፕሬዚዳንት ታዬ የገለጹ ሲሆን፣ ይህም በኢኮኖሚ ላይ እየወሰደች ባለው የለውጥ ሂደት የታገዘ ነው ብለዋል። በልዩ ኢኮኖሚ ዞኖች ለሚያልሙ ባለሀብቶች የተሰጠው የታክስ እፎይታ ጊዜ እንዲሁም የአሰራር ማሻሻያዎች ኢትዮጵያ ለኢንቨስትመንት ምቹ እንደሚያደርጋት ገልጸዋል። ከ120 ሚሊዮን በላይ ህዝብ ቁጥር ባላት ኢትዮጵያ በግብርና ማምረቻ በግብርና ማምረቻ ኢንዱስትሪ፣ በጤና መሰረተ ልማት፣ በኃይል አቅርቦት እንዲሁም በቴክኖሎጂ ልማት የሚያስችል ምቹ ሁኔታዎች መኖራቸውን አመልክተዋል። በተጨማሪ የባንክ ዘርፉን ለውጭ ባለሀብቶች ክፍት ማድረጓ በአሁኑ ወቅት የውጭ ቀጥተኛ ኢንቨስትመንት ለመሳብ እድል የሚፈጥር ነው ብለዋል። በአንጎላ እየተካሄደ በሚገኘው የአሜሪካ አፍሪካ ቢዝነስ ፎርም ኢትዮጵያ ጨምሮ ከተለያዩ የአፍሪካ ሀገሮች የተውጣጡ 1500 በላይ ተሳታፊዎች እየተካፈሉ ናቸው። በአፍሪካ ሀገሮችና በአሜሪካ መንግስት መካከል የንግድ እድሎች ለመፍጠር የሚዘጋጀው ፎርምን በዘንድሮ ዓመት ኮርፖሬት ካውንስል ኦን አፍሪካ ከአንጎላ መንግስት ጋር በመተባበር እንዳዘጋጀው ተገልጿል። ሰኔ 15 ቀን 2017 ዓ ም የተጀመረው ፎርሙም ለአራት ተከታታይ ቀናት ሲካሄድ ቆይቶ ረቡዕ ሰኔ 18 ቀን 2017 ዓ ም እንደሚጠናቀቅ ይጠበቃል።